ውድ የሄልዝ ኤጁኬሽን ቻናላችን ተከታታዮች እንኳን በድጋሚ ወደዚህ ቻናል በሰላም መጣቸው። በዛሬው እለት የምንማማርበት የትምህርት ርዕስ ትኩረት የሚያደርገው በተለያየ መንገድ ለምናደርገው ተግባቦት የምናዘጋጀውን መልእክት ፕሪቴስት ማድረግ ያስፈልጋል። አንዳንዴ እንዳንድ መልእክት አስተላላፊ መልእክቱ እንዲደርሳቸው ለመንፈልጋቸውን ሰዎች በአካል ለማግኘት ስንቸገር የተለያዩ መካኒዝሞችን በመጠቀም መልእክታችን ለአድማጭ ተመልካች ወይም አንባቢያን እንዲደርስልን የተለያዩ ቻናሎችን ልንጠቀም እንችላለን። ለምሳሌ ሬዲዮ፣ ቴሌቪዥን፣ ወይም ፍላየር፣ ሊፍሌት፣ ብሮሸር ወዘተ የመሳሰሉት ነገሮች ተጠቅመን መልእክታችን ለአድማጭ ተመልካች ወይም አንባቢያን እንዲደርስልን እንፈልጋለን እና እነዚህ መልእክቶች ዲቨሎፕ ወይም ካዘጋጀናቸው በኋላ በቀጥታን ለነዚህ ተጠቃሚ የህብረተሰብ ክፍሎች እንዲደርሱ ከማድረጋችን በፊት ግን ለአድማጭ ተመልካቾቻችን ተስማሚና ውጤታማ መሆናቸውን ለማረጋገጥ ሲባል የፕሪቴስት ስራ መስራት ይገባናል ማለት ነው። ስለዚህ በዛሬው የጤና አጠባበቅ ትምህርታችን ትኩረት የሚያደርገው ለምን ፕሪቴስት እንሰራለን፣ እንዴት ፕሪቴስት መስራት እንደምንችል እናያለን ማለት ነው። ስለዚህ ይህ ትምህርት ደግሞ በዋናነት በጤና ተቋማት ውስጥ የሚሰሩ በጤና ጽህፈት ቤት በተለያዩ ሆስፒታሎች መንግስታዊ የሚሆኑ መንግስታዊ ያልሆኑ ተቋማት ውስጥ የሚሰሩ ሰዎች ይህም ቪዲዮ ካገኛችሁት ብታዳምጡት ይጠቅማቸዋል ብዬ አስባለሁ። አዳምጡት። አሁን በቀጥታ ወደ ዋናው ፖይንት እገባለሁ ፕሪቴስት ለምን እንሰራለን የሚለውን አድረስ ከማድረግ በፊት ግን ፕሪቴስት የምንሰራው አንድ ለአድማጭ ተመልካች ይጠቅማል ብለን ያሰብነውን መልዕክት ስክሪፕቱን ከጻፍነው በኋላ እና ከጻፍነው በኋላ ዲዛይነር፣ ለምሳሌ ሊፍሌት ቢሆን ለዲዛይነር እንሰጠውና ዲዛይነሩ ዲዛይን አድርጎት የራሱን ጥበብ ጨምሮበት እኛ የሰጠነውን ሳይንቲፊካል ፋክት ወይም መረጃ ይዞ ለተጠቃሚዎች በሚመች መልኩ ዲቨሎፕ አድርጎት ከሰጠን በኋላ በቀጥታ ለማህበረሰቡ ማሰራጨት አይጠበቅብንም ማለት ነው። አንዳንዴ በዲዛይነሩና ወይም የመልእክታችን ስክሪፕት ዲቨሎፕ ባደረገው ባለሙያ እይታና በተጠቃሚው እይታ ስንመለከተው ዴቨሎፕ ያደረግነው መልእክት ለአድማጭ ተመልካቾቻችን ምቹ ወይም ተስማሚ ላይሆን የሚችልበት እድል ይኖራል ማለት ነው። ውጤታማነቱም እንደዚሁ ማለት ነው። ለምን የመልእክታችን ተጠቃሚዎች ሁሌም ነገሮችን የሚያዩት በራሳቸው የእይታ መስክ ወይም ፐርስፔክቲቭ ስለሆነ ማለት ነው። ስለዚህ እነዚህ አይነት እነዚህ አይነት ስህተቶች ላለመፈጸም ሁሌም የመልእክት ፕሪቴስቲንግ ስራ መሰራት ይጠበቅበታል ማለት ነው። ለምን እንሰራለን የሚለውን ነገር ስንመለከተው አንደኛ የተዘጋጀው መልእክት ለአድማጭ ተመልካች ወይም አንባቢያን ተስማሚ ሲሆን ይጠበቃል። እንዲሁም ደግሞ ውጤታማም የተፈለገውን ውጤት እንዲያመጣልን እንፈልጋለን ማለት ነው። ስለዚህ ይህንን ስለምንፈልግ ሁሌም የአድማጭ ተመልካችን እይታ በእነሱ እይታ መሰረት የመልእክቱን ተስማሚነትና ውጤታማነት መፈተሽ ስለሚያስፈልግ ነው ፕሪቴስት መስራት የሚያስፈልግበት ነገር ማለት ነው። ሁለተኛው ጊዜ ቆጣቢ ነው። ወጪ ቆጣቢ ነው፣ ጉልበት ቆጣቢ ስለሆነ ፕሪቴስት ሁሌም ቢሰራ መልካም ነው ማለት ነው። ስለዚህ ለምን እንሰራለን የሚለውን ነገር ስንመለከት ጊዜ ለመቆጠብ፣ ወጪ ለመቀነስ፣ ጉልበት ለመቆጠብ እንዲሁም ለአድማጭ ተመልካቾቻችን ተስማሚ የሆነ መልእክት ዲቨሎፕ ለማዘጋጀት ብሎም ውጤታማ የሆነ መልእክት እንዲሆንልን ስለምንፈልግ ሁሌም የፕሪቴስቲንግ ስራ የመልእክት ፕሪቴስቲንግ ስራ ወይም የመልእክት ቅድመ ሙከራ ልበለው በአማርኛ ትንሽ ያስቸግራል፣ እሱን መስራት ያስፈልጋል ማለት ነው። እንዴት እንስራ የሚለውን ነገር ስንመለከት እንግዲህ ፕሪቴስቲንግ የምንሰራው የመልእክታችን ተጠቃሚ ነው የምንላቸው የተወሰኑ የህብረተሰብ ክፍሎች ጋር ያዘጋጀ ነው ቪዲዮ ክሊፕ ከሆነ ቪዲዮ ክሊፑን የፕሪንትድ ማቴሪያል ወይም ፕሪንትድ የተደረገ ሄልዝ ለርኒንግ ማቴሪያል ወይም የጤና አጠባበቅ ትምህርት ማጠናከሪያ እንደ ብሮሽር፣ ልፍሌት ከሆነ እሱን ማቴሪያል ይዘን እነዚህ ተጠቃሚ ይጠቅማቸዋል የምንላቸው የተወሰኑ የህብረተሰብ ክፍሎች ጋር ሂደን ምን እንደሚሰማቸው መፈተሽ ወይም መጠየቅ ይኖርብናል ማለት ነው። ስለዚህ እንዴት እንሰራለን የሚለው ነገር ስንመለከት እነዚህ የህብረተሰብ ክፍሎች ጋር መልእክታችንን ይዞ እንሂደን የሚከተሉትን ጥያቄዎች በመጠየቅ የመልእክቱን ተስማሚነትና ውጤታማነት ማረጋገጥ ያስፈልጋል ማለት ነው። ለምሳሌ የአዘጋጀነው የቪዲዮ ክሊፕ የሚሆን ፕሪንትድ ሄልዝ ለርኒንግ ማቴሪያል ወይም ሊፍሌት እንደማን ለምሳሌ ሊፍሌት ማለት ነው። ግልጽነቱን ማረጋገጥ ያስፈልጋል ማለት ነው። ስለዚህ ዲዛይን የተደረገውን ብሮሸር ሰጥተናቸው ብሮሸሩ ላይ ያስቀመጥነው ጽሁፍ፣ የተጠቀምነው ምስል ግልጽ መሆኑን በመጠየቅ ወይም ማንበብና መጻፍ የሚችሉ ከሆነ አንብበውት እንዲነግሩን በማድረግ ግልጸኝነቱን መረዳት ያስፈልጋል ማለት ነው። በግልጽ እና በቀላል ቋንቋ ተጠቅመን እንደ ባለሙያ እንጽፋለን፣ ግን በእነሱ እይታ መሰረት የተጠቀምነው ቋንቋ ቀላልነቱን፣ ግልጽነቱን ማረጋገጥ ያስፈልጋል ማለት ነው። ስለዚህ እነሱ ትክክል አደለም ወይም ግልጽ አደለም ይሉት ነገር ካለ እሱን ይዞ ማስተካከል ከእያንዳንዳችን ይጠበቃል ማለት ነው። በሁለተኝነት ደረጃ የመልእክቱን ተቀባይነት ማረጋገጥ ያስፈልጋል። ምን ማለት ነው? በመልእክታችን ውስጥ የምንጠቀመው ቋንቋ፣ የሚሆን ምስል የመልእክታችንን ተጠቃሚ ላይ የስነ ልቦና ጉዳት የማያመጡ ቃላትን ወይም ምስሎችን መጠቀም ያስፈልጋል። ተገቢ ያልሆኑ ነገሮችን ለምሳሌ ቃላት የሚሆን ምስል መጠቀም አይኖርብንም ማለት ነው ስለዚህ መልእክቱን ከነዚህ የአድማጭን ስነ ልቦና ከሚጎዱ ነገሮች ነፃ መሆኑን ማረጋገጥ ያስፈልጋል ማለት ነው። ስለዚህ ይሄንን በማድረግ የመልእክቱን ውጤታማነትና ለአድማጭ ተስማሚነቱን እንዲሁም ተቀባይነት ያለው መሆኑን ማረጋገጥ ያስፈልጋል ማለት ነው። ሌላኛው ልናረጋግጥ የሚጠበቅብን ነገር በምናደርግ የፕሪቴስቲንግ ስራ ምንድነው? የመልእክቱን ሳቢነት ነው ሁሌም መልእክት የሚሆን ቪዲዮ ክሊፕ የሆነ መረጃ ስናስተላለፍ የአድማጭ ትኩረት ሚስብ አይነት ነገር መሆን መቻል አለበት። ስቡም ለተወሰኑ ደቂቃዎች መልእክቱ ላይ ትኩረት እንዲያደርጉበት የሚያደርግ አይነት መልእክት ቢሆን ጥሩ ነው ማለት ነው። አድማጭ ትኩረቱ ወይም አቴንሽኑ በተለያየ መንገድ ሊሳብ ይችላል ማለት ነው። የምንጠቀመው የአጻጻፍ ስታይሉ፣ ፎንትሳይዙ፣ ሳይዙ፣ የተጠቀምነው ከለር እንዲሁም ምስል ትኩረት ሊስብ ይችላል ማለት ነው። ስለዚህ ትኩረት በሚስብ መልኩ ማዘጋጀት ይጠበቅብናል። ግን ያዘጋጀ ነው ትኩረታቸውን እውነት የሚስብ ይስባለሁ የሚለውን ነገር ግን ፕሪቴስቱ ላይ ጠይቀን ማረጋገጥ ያስፈልጋል ማለት ነው። ስለዚህ የሚጎለው ነገር ካለ እነሱ ከሚሉ ነገሮች በመነሳል እናስተካክለው፣ በማስተካከል የመልእክታችንን ለአድማጅ ተስማሚና ውጤታማ እንዲሆኑ ማድረግ እንችላለን ማለት ነው። ሌላኛው ታማኒነት ነው። የመልእክታችን ታማኒነት ሊኖረው ይገባል ማለት ነው። ስለዚህ በመልእክታችን ውስጥ የምናስተላልፈው እያንዳንዱ መልእክት በአድማጫችን በአድማጭ ተመልካቾቻችን ወይማ የመልእክታችን ተጠቃሚዎች ዘንድ ታማኒነት ያለው መሆን ይጠበቅበታል ማለት ነው። ስለዚህ ታማኒነቱን በመጠየቅ መረዳት ያስፈልጋል ማለት ነው። ሌላኛው የ የመልእክታችን ተዛማጅነት ነው። መልእክታችን ይጠቅማቸዋል ብለን ያዘጋጀንላቸው የህብረተሰብ ክፍሎች እውነትም ያዘጋጀነው መልእክት ስለ እነዚህ የህብረተሰብ ክፍሎች የጤና ችግር ላይ ትኩረት ያደረገ መልእክት መሆኑን ማረጋገጥ ያስፈልጋል ማለት ነው። ስለዚህ እውነትም በትክክል እነሱ ስላለባቸው የጤና ችግር ነው ወይም ስለሚያሳስባቸው የጤና ችግር ላይ ትኩረት ያደረገ የጤና መልእክት የምናዘጋጅላቸው ከሆነ ተዛማጅነት አለው ማለት ነው። በእንግሊዝኛው ሪሌቴቢሊቲ ወይም ሪዞናንስ እንለዋለን። አንዳንዴ ደግሞ ሬለቫንስም ልንለው እንችላለን ማለት ነው። ማለት ይጠቅማቸዋል፣ ተዛማጅነት አለው፣ ይገጣጠማል ማለት ነው ኮምፓቲብል ነው ለማለት ነው። ስለዚህ የመኖሩን ማረጋገጥ ያስፈልጋል ማለት ነው። ሌላኛው ሌላው ያዘጋጀነው መልእክት የመልእክታችንን ተጠቃሚዎች ለተወሰነ ተግባር ለተግባር የሚያነሳሳ አይነት እንዲሆን ይጠበቃል ወይም እንጠብቃለን እንደ አንድ መልእክት አዘጋጅ ማለት ነው። ነገር ግን በመልእክታችን ውስጥ የመልእክታችን ተጠቃሚዎች ከመልእክታችን ለመጠቀም አድርጉ የምንላቸው የቤት ስራዎች ይኖራሉ ማለት ሶ እነዛን አድርጉ የምንላቸው ነገሮች ቢያደርጉ የሚያገኙት ጥቅም ይኖራል ማለት ነው። ስለዚህ የሚያገኙትን ጥቅም በትክክል ማስቀመጣችንንና ሰዎች የሚያገኙትን ጥቅም ካዘጋጀ ነው መልእክት ላይ በአግባቡ ሊረዱ የሚያስችላቸው እንዲገነዘቡ የሚያስችላቸው አይነት መልእክት ማዘጋጀታችንን በመጠየቅ መረዳት ያስፈልጋል ማለት ነው። ስለዚህ ስሩ የምንላቸውን ነገሮች እና የሚሰሩት ነገር የሚያስገኝላቸውን ጥቅም በትክክል እንዲገነዘቡ ካደረግን የመልእክታችን መልእክታችን አንደኛው አላማ ተሳክቷል ማለት ነው። ሰዎችን ለስራ ማነሳሳት ስለሆነ ያዘጋጀ ነው መልእክት የማነሳሳት ወይም ሞቲቬትድ የማድረግ እድሉ በጣም ከፍተኛ ይሆናል ማለት ነው። ሌላኛው ከዚህ በላይ ከጠቀስ ናቸው። ለምሳሌ የመልእክቱን ግልጸኝነት፣ የመልእክቱን ተቀባይነት፣ ያዘጋጀ ነው መልእክት ሳቢነት፣ ታማኒነቱን ከነሱ አሳሳቢ የጤና ችግር ጋር ተዛማጅነት ያለው መሆኑን እንዲሁም ለስራ ወይም ለተግባር የሚያነሳሳ መሆኑን ለማረጋገጥ ከምንጠይቃቸው ጥያቄ በተጨማሪ ሌሎች እነሱ በራሳቸው ማይንድ ሴት በራሳቸው አስተሳሰብ ሊሻሻል ይገባዋል ብለው የሚያስቡት ነገር ካለ ልንጠይቃቸው እና ልናዳምጣቸው ይገባል። የሚሉትና እውነትም ሊስተካከል የሚገባው ነገር ካለ እሱን በጽሁፍ ማስፈር ያስፈልጋል ማለት ነው። ከዚህ በኋላ እነሱ የሰጡትን አስተያየት በሙሉ ሰብስበን በሚፈለገው መልኩ በትክክል ኮሜንታቸውን ተገቢ ከሆነ በማስተካከል የመልእክታችንን ለአድማጭ ተመልካች ወይም አንባቢያን ተስማሚ እንዲሆን ማድረግ ይጠበቅብናል ማለት ነው። ስለዚህ የእኛ መልእክት ለአድማጭ ተስማሚነቱን ለአንባቢ ምቹነቱን እንዲሁም ውጤታማነቱን ለማሻሻል በተደጋጋሚ በተደጋጋሚ የመልእክት ፕሪቴስቲንግ ስራ መስራት ያስፈልጋል ማለት ነው። ቢያንስ ቢያንስ ተቋማት ከሆናቸው በተቋም ደረጃ እንደዚህ አይነት ስራ የምትሰሩ ከሆነ ቢያንስ ቢያንስ ሰማንያ አምስት ፐርሰንት ከላይ የጠቀስኳቸውን መስፈርቶች እስከሚያሟላ ድረስ በተደጋጋሚ ፕሪቴስት በመስራት ተስማሚነቱን የመልእክታቸውን ለአድማጭ ተስማሚነቱን ነው።